እሺ ይሄንን እስከንቱ ምን እናድርገው? በቃ እሷን አድርሰን ስንመለስ እናስወቅዷለን። አዎ ነው። ይሄ ሰውዬ ምንም ብለው ነው ደግሞ የሰው ሰው እንደዚህ ያደረገው? አደይ የማትፈልገውን ሕይወት እንድትገፋ ዛሬ በአባቷ አማካኝነት ቁርጥ ውሳኔ ያስተላልፉባት ይመስላሉ። አቶ ጫኔና አቶ አለልኝ ወደ ጌታው ልጅ እንዲወስዷትም ትዕዛዝ ተላልፎባቸዋል። እነሱም በታዘዙት መሰረት አደይን ተሸክመው ወጥተው ሲሄዱ ዴቭ ግን ምንም ማድረግ የማይችልበት ደረጃ ደርሶ እጆቹና እግሮቹ ታስረው አደይን አትንኳት፣ ምንም ነገር እንዳታደርጓት እያለም እየዛተ ነበር። እናቷ አለሊ ግን ዴብን ምን ማድረግ እንዳለባቸው እየተመካከሩ ነበር። ታዲያ አደይን ከታዘዝንበት ቦታ እናድርሳትና እሱን በኋላ እርምጃ እንወስድበታለን በማለትም ይነጋገራሉ። ሰላም ጤና ይስጥልን፣ ወደ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል ስልሳ ሁለትን እንመለከታለን። ዛሬ እንግዲህ አባቷ መረር ብለዋል፣ በአደይ ላይም ጨክነዋል። ልጃቸው የማትፈልገውን ህይወት እንድትገፋ ውሳኔ አስተላልፈውባታል። እናት የት ሄደች ልጄ? በማለት ወገባቸውን ታጥቀው በመርበትበት ላይ ናቸው። ዴቭ፣ እንዴት በዚህ ዘመን በግዳጅ ልትድሯት ወሰናችሁ! አሁን እኮ ከ18 ዓመት በላይ ናት። የራሷን ህይወት ራሷ የመወሰን መብት አላት በማለት ለማሳመን ቢሞክርም አባት ግን አሻፈረኝ ብለዋል። ደግሞ አንተ ማንህና ነው ጭራሽን የልትመክረኝ የተሰለፍከው፣ በማለት የአደይ ጣፈንታ ገጥሞት፣ እሱም እጆቹና እግሮቹ በገመድ ታስረዋል። ታዲያ አደይን ለማስጣል ቢሞክርም እሱ ግን ምንም ማድረግ የማይችልበት ደረጃ ደርሷል። ታዲያ ዴብም እዚህ መጥቼ መግባት አልነበረብኝም፣ በውጭ ሆኜ ነገሮችን ማስተካከል ነበረብኝ እያለ በመታገቱ ስህተት ውስጥ እንደገባም ይናገራል። ታዲያ ዴብ በተደጋጋሚ ያቀረበላትን የፍቅር ጥያቄ ያልተቀበለችበት ምክንያት ይኸው መሆኑንም አስረድተዋለች። አሁን ግን ዴብ ሁሉንም የአባቷን አምባ ገነንነትና የራሱን ፍላጎት ብቻ በመከተል አደይን ለመጨፍለቅ የሄደበትን መንገድ ሁሉንም በግልጽ ተረድቶታል። ታዲያ አሁን እየከፈልላት ያለው መስዋዕትነት ለሱ ምንም እንዳላደለም ይነግራታል። የዴቭ ብቻ አይደለም ሊዱም የማታውቀውን ተራራና ሸለቆ አንጋጣ ገጠር መግባቷ ላደይ ከቃል በላይ ሆኖባታል። ብቻ ምን እንደምላችሁ አላውቅም፣ እናንተ ላደረጋችሁት ሁሉ ምንስ ልከፍላችሁ እችላለሁ እያለች ነው። ምንም እንኳን እጆቿና እግሮቿ በገታ ቢሆኑም፣ አሁን ዴቭ ከጎኗ ስለሆነላት ነገሮች እንደቀለሉላትም ትናገራለች። በእርግጥም አቶ አለልኝ የተባለው ግለሰብ ያደይን ገላ ሲናፍቅ እንደነበርና አሁን ሁኔታዎች ስለተመቻቹለት ይህንን አጋጣሚ ለመጠቀም ሲል ያስገድዶ መድፈር ሙከራ ሊያደርግባት ሲል ነው ዴቭ የተከሰተው። እንግዲህ ይህ ግለሰብ ያሰበውንም ሳይፈጽም ዴቭ ስለደረሰበት እንቅፋት እንደሆነበትም ይናገራል። ታዲያ ለዚህም ነው አደይ አንተ መምጣት እኮ ከዚህ ፈተና ታድገኛል በማለት ምስጋና እያቀረበችለት ነበር። በሌላ በኩል እየተመለከትነውና የሚያሳዝነው ነገር አቶ ጫኔ የተባለው ግለሰብ ሚስት ናት ብሎ ባገባት በሮማን ላይ የሚፈጽመው አስነዋሪ አስነዋሪና በጣም እጅግ አሰቃቂ የሆነ ተግባር ነው። ጅና እግሯን በማሰር ያለ ፍላጎቷ ጥቃት ሲፈጽምባትም ተመልክተናል። ይሄ በጣም የሚያሳዝንና መሆን የሌለበት ነገር ነው። በዚህ መንገድ ነው የአደይ ሕይወትም እንዲቀጥል የሚፈልጉት እነዚህ ሁለት ግለሰቦች አባትም ተጨምረው የግድ ሰውየው ባለሀብት ስለሆነች እሱ ጋር ሕይወትን መመስረት አለባት እንጂ አደይ ምን አይነት ሕይወትን ታስተናግዳለች? ወይም እሷ ምርጫዋ ምን ይሆን የሚለውን በጭራሽ ማገናዘብ አልቻሉም። እሳቸው የሚፈልጉትን ትዳር አይነት ብቻ እንድትመሰርት ነው ፍላጎታቸው። ያደይ አፍቃሪዎችም ገጠር ገብተው እየተሰቃዩና እየተንከራተቱ ይገኛሉ። ያደይ አሰሪ የነበሩት የነባርኮት እናትም አደይን እያስታውሱና ስለ መልካም ባህሪዋ እያወሱ እየተናገሩ ነው። በጣምም ናፍቃቸዋለች ቤታቸውን በስነ ስርዓት ይዛ የምትጠብቀው ልጅ ከቤታቸው ከጠፋሽ ሰንበት በት ብላለች። ከልጃቸው ከፍቅር ጋራ መስማማት አልቻሉም። ምክንያቱም አደይን እንዴት አድርጋ አሰቃይታ ወደ ገጠር እንደ ላቀቻት በለምለም በኩል መልእክቱ ደርሷቸዋል። በዚህም የተናደደችው ፍቅር ምንድን ነው የምታወሪው? በማለት እንግዲህ እርስ በርሳቸው እየገጠሙ ቢሆንም እናትን በልጃቸው ድርጊት ስለ ተበሳጩ በጥፊ ነበረ ልጃቸውን የጠፈጠፋል። ቅብጥብጧ ሊዲያ ከአደይ እናት ጋራ የተስማማች ቢሆንም ከብርሃኔ ጋራ ግን እልህ የተጋቡ ይመስላሉ። አንዳችም ነገር በሚነጋገሩት ነገር መስማማት አልቻሉም። ሁለታቸው እሰጥ አገባ ውስጥ ገብተዋል። እናት ግን የሊዲያን ጸባይ ጠንቅቀው የተረዱት ይመስላሉ። ባደይ መታገትም ልጄን ምን አድርጓት ይሆን በማለት እናት ጭንቀት ውስጥ ናቸው። ሌላው ይቅር ዴብን መጨመሩ ደግሞ የሰው ሰው ማሰሩስ ምን ባይ ነው? ሄጄ እኔ እንደሚሆን አድርጋለሁ በማለት እናትም ፎክረዋል። የአደይ አባትም ለካ ጎረምሳ ስላለሽ ነው እኔ እዚህ ቦግ በማድረግ ልዳርሽ ስል እምቢያልሽኝ በማለት እጃቸው የገባውን ዴብ እየቀጠቀጡትና እያሰቃዩት ይገኛሉ። ሊዲያም ወንድሟ ስለታገተባት በጣም ጭንቀት ውስጥ ገብታለች። እናትም አሁን ሳበዛው እንዴት የሰው ሰው ያግታል? የልጃንሶ ነገጧት ነገ እሄድለታለሁ በማለት እየዛቱና እየፎከሩ ነበር። ዴቪን አደይን ለምን ወደዚህ መምጣት አልነበረብሽም እያላት ነበረ። አደይ ግን ሁኔታዎች እንደከበዷትና ነገሮቹ ከአቅሟ በላይ ሲሆን እንዲሁም ኤላ ፊቱን ሲያዞርባት ገጠር ምርጫዋ እንዳደረገችም ተናገራለች። ዴብም ምንም እንኳን እሱ በእገታ ላይ ቢሆንም ደመቀና ንጉስ ስላልተያዙ ሁለታቸው የሚያመልጡበትን ዘዴ ሲያመቻች ነበር። እነ ደመቀ ፍለጋ መውጣታቸው አደይን ከቃል በላይ ሆኖባታል። ምን ባደርግላቸው ነው ከቶ እዚህ ድረስ እኔን ፍለጋ የመጡት በማለት ስትደነቅ ነበር። ታዲያ ዴብም ፍቅሯን እያሰበ ስቃዩ እንደማይታወሰውም ይመሰክርላታል። አደይም እሱ ደርሶ ካስገድዶ መድፈር ሙከራ እንዳዳናትም እያመሰገነችው ነበር። ዴብም ይህ ድርጊታቸው ያብሳጨው በቃ ምንም እንዳትፈሪ ከዚህ ቤትም ሆነ ከሀገር ይዤሽ ጠፋለው በማለት ፍቅሩን እየገለጸላት ሳለ አቶ አለልኝ ተደብቆ ያዳምጥ ነበር። የት ነው ደግሞ ይዛት የምጠፈው? በማለትም ዴብን ተመልሶ አፋጠጠው። አደይም ፍለጋ ከሄዱት ውስጥ እናት ስለ ንጉስ ማንነት ማወቅ ስለፈለጉ ጠይቀውት ነበር። ንጉስም የደመቀ ጓደኛ ነኝ አውረን ስለምንኖር ደመቀ ያደይ ወንድም አይደል በማለት የሚናገረው ግራ ገብቶት ሲደናበር ነበር። አቶ ጫኔ ሚስታቸውን የፈለጉትን አስገድደው ከፈጸሙ በኋላ እንዳትንቀሳቀስ እንዳትራመድ እጅና ጉራን አስሯት ወጥተዋል። ልጅቷ እያለቀሰች እባከ እንዴት አድርጌ የቤቱን ስራ ተንቀሳቅሼ ልሰራ እችላለሁ በማለት ብትለምናቸውም እሳቸው ግን ልጅቷን እያሰቃዩት ይገኛሉ። ያላቻ ጋብቻ የሆነው የአቶ ጫኔና የሮማን ጋብቻ ሮማንን ፈተና ውስጥ እንድትገባ አድርጓታል። አሹም እናትም አባትም ሆና ያሳደገቻቸው እናቱ ስለታመመችበት በጣም እየተጨናነቀ ለነደመቀ ሲነግራቸው ነበረ። ታዲያ ለእናት የሚገባው መስዋዕትነት መክፈል እንዳለበትም ደመቀ፣ እናት ስሟ ብቻ በቂ ነው፣ አሁን በህይወት ሳለችልህ ልትንከባከባት ግድ ይልሃል እያለ እየመከረው ይገኛል። ታዲያ አብሮ አደጉና የሚያውቃት ሮማን የት እንደደረሰችም እየጠየቀ ነበረ። አሸናፊም ያለፍላጎቷ ወደ ከተማ ትዳርን ሽሽት ሄዳለው ስትል የመኪና ጎማውን በጥይት በማፈንዳት ያሰበውን እንዳሳካም ይናገራል። ታዲያ በዚህ ሁኔታ ሲጨዋወቱ ከቆዩ በኋላ አደይ ወደ ታገተችበት ስፍራ በጥንቃቄ መሄድ እንዳለባቸው እየተመካከሩ ነበር። አባት ግን ስልክ በመደወል ወደ ጌታው ይዛት ሂድ በማለት የታዘዙት አቶ ጫኒና አለልኝም አደይን ተሸክማት ሄደዋል። አደይም እባካችሁ ተውኝ እኔ መሄድ አልፈልግም እያለች ባየተናንቃትና እያለቀሰች ቢሆንም እነሱ ግን ሊሰማት ፍቃደኛ አልሆኑም። ዴብም ጫፏን ተነኳትና እያለ እጆቹና እግሮቹ ታስረው ምንም ማድረግ ባይችልም፣ ነገር ግን ስሜቱን መቆጣጠር አቅቶታል። ታዲያ አደይን ሲወስዱ ዴብንስ ምን እናድርገው ሲሉ በኋላ ተመልሰን መተን እርምጃ እንወስድበታለንም ብለውታል። ነገር ግን በዚህ ሁኔታ ባዶ ቤት ሳለ ነበረ እና አሸናፊ የደረሱለት ታዲያ ከአደይ የደረሱባት እኔ ምንም አልሆንም እያለ የዛሬው ቪዲዮ ተጠናቋል። እንግዲህ አባት ዴብን ስለተመለከቱት የበለጠ እልህ ተጋብተዋል። ታዲያ እርሳቸው ለመረጡትና ለፈለጉት ጎረምሳ በግዳጅ እንድትሄድም አድርገዋል። አደይ ማን ደርሶ ያስጥላት ይሆን? አብረን የምናየው ይሆናል። እንግዲህ የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳችሁ፣ አመሰግናለሁ